አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔጋር አልሐምዱሊላሂ ረቢል አለሚን። ዛሬ እንግዲ እናቴን ሰርፕራይዝ ላደርጋት ዶሮ ወጥ ልሰራ ነው ማለት ነው ውዶችዬ። ቅዳሜ ገበያ ሂዳለች እና ጧት ተነስታ እንጀራ ጋግራ ነበር የሄደችውእና ቁርስ አብልታን ምናምን አልሐምዱሊላሂ ወላሂ። እናቴን እድሜዋን አላህ ያርዝምልኝ። ይህን ሁለት ሶስት ቀን በጣም ለፍታለች። ለእኔ በጣም ተጨንቃለች። ምን ልበላችሁ፣ ሁልጅ ሲታመምባችሁና ወልጄ ስላየሁት እኔም እና በጣም ነበረ የተጨነቀችውና ያው አልሐምዱሊላህ አላህ ሀያቷን ያርዝምልኝ እና እስኪ ዛሬ ከገበያ ስትመለስ ሰርፕራይዝ ላድርጋት ና ዶሮ ወጥ ለስራ ብዬ እየሰራሁኝ ነው። ብድግ ብዬ እንግዲህ ተኝቼ ነው የሄደችው ና ያው እንዳመመኝ ምናምን አስባ ነው የምትመጣው። እንግዲህ ተኝቼ እንደምጠብቃት ነው ያሰበችው። እኛ ደግሞ ሲይዘን መከራ ስንነሳም ያው ብቻ አልሐምዱላ እና እናንተም በጣም ተጨንቃችሁ ስትደውሉልኝ ነበረ ከሳውዲም ከዱባይም ወላሂ ቃላት የለኝም ለእናንተ ለእኔ አስባችሁ እንዲ ይሄን ያህል የሚያስብልኝ ሰው አለ እንዲ ምናምን ብዬ ወላሂ እንባ የመጣ ማለት ነው እና ከልብ አመሰግናለሁ አላ ያክብርልኝ እኔ እንጃ ይሄ የሶሻል ሚዲያ ማለት ነው ወላሂ ብዙ እህቶችን እንደዚህ ልበ ቀና የሆኑ እህቶችን ያስተዋውቃል እና እንደዚህ እስከዚህም ድረስ ምናምን ብዬ ድረስ ነው በጣም የተገረምኩት። ያው አሞኛል ምናምን ብዬ ፖስቼ ነበር እና ነገ ቪዲዮ አንዷ እህቴ ምናለች፣ ነገ ቪዲዮ ለቃለ ብለሽ ነበር እና ሳት ለቂ ስትቀሪ በጣም ነው ሰግቼ የደወልኩት ምናምን አለችኝ። እና ወላይ በጣም እንጃ ቃል የለኝም እንደምላቸው አላቅም። ያው አልሐምዱሊላ አሁን ደህና ነኝ። ተሽሎኛል እንግዲህ ሮብለታ ነበረ ያመመኝ ሮብለታ በደንብ አመመኝ ከዛ ደግሞ ሀሙስ ለታ ጁማን በቃ አጠይቁኝ ጁማ ቀን ይሻለኛል ብዬ አስቤ በነበረበት ሰአት ድጋሜ በጣም ሲያመኝ ድጋሜ እንደገና ሀኪም ቤት ሄድኩኝና ያው የተለመደ መረፌ ተቸቅጭቄ ነው የሚባለው ተመለስኩኝ እና አልሐምዱሊላ ቀጣልኩኝ ይላችኋለሁኝ አንድ በሽታ ሲያማችሁ ሌላም ይነሳባችኋል። ና አሁን እኔ እንደነገርኳችሁ የማህፀን ቁስለት ነው ያልኳችሁ፣ እና ብዙ ልጆች ያሳክከኛል ምናምን እንደዚህ የምትሉ ልጆች አላችሁ። የእኔ እንደዛ አይደለም። በፊት በጣም ከባድ ነገር እያነሳሁ ምናምን ተጎድቻለሁኝ፣ በተለይ ደረጃ አሁን እኔ ሀኪም ቤት ስሄድ ደረጅ ላይ እንደዚህ ተወጫልሽ ተወርጃለሽ እንዴ ምናምን ነው ሀታ የሚሉኝ ዶክተሮቹ ማለት ነው። እና ደስ ሚሂጅ አለው ዶክተር አለ የተባለ የማህጸን ስፔሻል ዶክተር ነበረ እሱ ጋር ሂጃለሁኝ። ሌላም ደግሞ ወልዳዬ እሱም ጋር ሂጃለሁኝ። ብቻ ያው ከቁስለት ውጭ ሌላ ምን የሚሉኝ ነገር የለም። እና የሆነ ከባድ ነገር ሳነሳ፣ በተለይ ልብስ ሳጥብ፣ ጥፍ ብዬ ልብስ ካጥብኩ ምናምን ይነሳብኛል። ግን እንደዛ ከተነሳ በኋላ ደግሞ በዛው ታይፎይድ እና ታይፈስ እንደዚህ ሙቀት ያመጣል ሰውነቴ። ና ደግሞ ሌላ እንግዲህ በሽታ ካለባቸው አብሮ ነው የሚነሳው፣ አንዱ በሽታ አብሮ ይነሳል በሌላኛው ጠንክ ማለት ነው። እና በዛ በዛ ነው በጣም ሆዴን በጣም እሰቃያለሁ። ጎንበስ ቅጥ ማለት አልችልም። ማለት እኔ ምን ብዬ እንደማስደረዳችሁ አላውቅም። ሽንት ቤት ሂጄ ሽንት ቤት መጠቀም አልችልም። ወላ እኔ አንዳንድ ጊዜ ለሰው መናገር ሳስብ በጣም እንትን ይለኛል ውስጤ፣ በጣም ይነካል። ምክንያቱም እንደዚህ አይነት በሽታ ማንም ሊረዳችሁ አይችልም። በጣም ከባድ ነው። እንጃ የሆነ በቃ ወደ ሽንት ቤት ስትሄዱ ነጻነት የላችሁ፣ በቃ ተቸግራችሁ፣ ለሁሉ ነገር ተቸግራችሁ፣ እንደዛ በጣም ያሰቃያል በሽታው። ይህን የምትሉት ነገር አይደለም። ግን በቃ አልሐምዲላ፣ ሁሉንም አላህ ፈተና ነው ያመጣው እና ይህንን ፈተና ትችላ ትችሉታላችሁ ብሎ ከሰጣችሁ አልሐምዱሊላህ ነው የሚባለው፣ ሌላ የምንለው ነገር የለም። እና አላህ ያበርታኝ ነው የምለው። ብዙ ሰው ሌላ ቦታ እንደዚህ ሂጂ፣ ሩቃ ቦታም ሂጂ ድረስ የዛም ሊሆን ይችላል። ከዚህ በፊት ስለታመምኩኝ በሲህር ምናምን በአይን ምናምን ስለታመምኩኝ የዛም ሊሆን ይችላል። ሂጂ ድጋሜ ምናምን ይሉኛል እና ብቻ አላቅም እንደሚደረግ ያው እንግዲህ ባለው ነገር እከታተላለሁኝ። ዱአ አድርጉልኝ። ከዚህ በተረፈ ዱአ አድርጉልኝ። እዚህ ጋር እንደምታዩት ጥንቅሽ እየበላሁኝ ነው። እህን ብላ ብያቸዋለሁ። ያው ጊዜውን ታቁታላቸው። የጥንቅሽ ዘመን ነው አሁን ላይ ና ኩሽና መጀመሪያ ስገባ ኩሽናዋን ሙሽራ ነበር ያስመሰልኳትም ይገርማቸው አሁን እዚህ ጋር የምሰራበት ወጡ ጥርጥር እያለ እንደዚህ የተፈናጠረ በቃ ዙሪያውን አበላሸብኝ። እኔም ነገሩ ሰርቻውን ጨረስኩ። ደግሞ ድጋሚ ወደ ጽዳት ሊገባ ነው። መጀመሪያ ስገባ ፏ አድርጌ ሙሽራስ ምስያት ነበርኩ ነበርኩሽ ኩሽናዋን። አሁን ላይ ደግሞ እንደዚህ ብሎ ተበለሻሻ። አሁን ደግሞ ድጋሚ ከጨራረስኩ በኋላ ኩሽናዬን አጸዳዳለሁኝ ማለት ነው። ላችኋለሁ ውዶች። እንግዲህ እኔ እንደዚህ ነኝ። ሲሻለኝም ወዲያው ቶሎ ብድግ ብዬ ወደ ስራ ገባለሁኝ። ሲያመኝም ባንዴ ነው በቃ እርትት የሚያደርገኝ እና አልሐምዱሊላህ ይሄንን ይመስላል ውሏችን። ዶሮን ድብና አድርጌ ሰርቻለሁ። በነገራችን ላይ እኔ ያልበላው የሚገርማችሁ ነገር በዚህ በታይፎይድና በታይፈሱ ምክንያት ሆዴን በጣም ጨጓር ጋምኑ ጋር ተደብላልቆ በጣም ነው የሚያመኝና አሁን ይሄንን ከበላሁበት እንደዚህ የሚያቃጥል ነገር ምናምን ከበላ ወዲያው ነው ወደታች የሚለኝ ማለት ነው። እና ለዛ እንቁላልና ወተትም እንዳትነኪ ተብያለሁኝ። መድኃኒቱን ወስጄ እስከምጨርስ ድረስ ስለሚያፈስደው ነው መሰለኝ። ለዛ እንቁላልና ወተት መጠቀም አልችልም። ይሄን ደግሞ የሚያቃጥለውን ከወሰድኩ ደግሞ በጣም እንትን ይለኛል። እና ያው ለልጆቼ ና ለቤተሰቦቼ ነው። እነሱ ደስ ይላቸዋል። ደስ ይላችሁ ደግሞ እኔ በጣም ደስ ይለኛል። ና ግዴታ የሰው ልጅ ስለ በላ አይደለም የሚደሰተው። ና ሰው ሲበላለት የሚወዷቸው ሰዎች በቃ ደስ ብሏቸው ሲበሉም ደስ ይለዋል። ና ለዛ ነው እንደዚህ አድርጌ ሰርፕራይዝ ላደርጋቸው ነው እላችኋለሁኝ። እኛ ጋ ትንሽ ቆየት አለ እንደዚህ አይነት ነገር ዶሮ ስጋ ምናምን ከሰራን። ና ለዛ ነው እየሰራው ያለሁት እላችኋለሁኝ። እንግዲህ ይህንን ይመስላል። እና ሐኪም ቤት የተሻለ ሐኪም ቤት ሂጂ ምናምን የምትሉኝ ልጆች አላችሁ። እንሻላ እሄዳለሁኝ። የተወሰነ ታውቃላችሁ፣ ብዙ ገንዘብ ነው አሁን ሰዓት ላይ የሚያስፈልገው። እንደዚህ የተሻለ ሐኪም ቤት ልሄድ ካላችሁ፣ እና ትንሽ ገንዘብ ጠርቀም ቀምል አድርግና ሂጄ ታያለሁኝ። በእንደዚህ ያው ሳፋ አድርጌ ማለት ነው በደንብ ለመታየት ሁሉንም ነገር እና የወገብሽ አጥንት አካባቢ እሱ ፈሳሽ ሰላጣ ወይም ደግሞ ያጥንት መሳሳት እንደዛ አካባቢ ሊሆን ስለሚችል የወገብ ሙሉ በሙሉ ራጅም እንደዚ ያስፈልግሻል። ለምን ሲነሳ በሽታው ወገቤንም አንድ ላይ ስለሆነ የሚያመኝ ማለት ነው። ያው እዚህ ያሉትም ዶክተሮች ቢሆኑ እንደዛ ነው የሚልኝ ና የዛን ራጅ ምናም በደንብ እታያለሁ ብዬ አስባለሁኝ። ብቻ ኢንሻ አላህ እና አብሽር ውዶችዬ ዱዓ ያደረጋችሁልኝም አላህ ይስጥልኝ በቃ ለእናንተ ቃል የለኝ አልኳቸው አላህ ይስጥልኝ ውድ ቤተሰቦቼ ሌላው ደግሞ እዚሁ ሮቢት የሚባል የሆነ ሰባራ ሚያሽ ምናምን ሰው አለና ወገቤ የዴስክ ምናምን ዴስክ መንሸራተት ምናምን እንደዚህ ያለ አይደለ የሆነ በጣም ከፍ ዝቅ ስራ አብዝታችሁ አረብ ሀገር ላይ ወገባችሁ ተዛብቶ አጥንቶች ምናምን እንደዛም ሊሆን ስለሚችል እስኪ ሂጂና ታየው የሚሉኝ ሰዎችም አሉ። ምናልባት እዛ ለመሄድ አስቤ ነበር፣ ግን ሰውየው የሆነ እንደዚህ ያለብሽ፣ እንደዚህ ያለብሽ እያለ ይናገራል ሲሉኝ፣ እንዴ ይህነ ሰውዬ ጥንቁልና ይኖርበት ይሆን እንዴ ምናምን ብዬ ሰጋሁኝ ማለት ነው ግን ሰውዬው እኔ ጠንቋይ አይደለሁም፣ እኔ አልጠነቁልም፣ ግን ይሄ ይሄ እንደዚህ እንደዚህ ነው ብሎ ይናገራል ሲሉ ሰማሁኝ። ስለዚህ ጉዳይ በተለይ በዚህ አካባቢ ሮቢት፣ ውጫሌ፣ ወርጌሳ ያላችሁ ልጆች የምታውቁ ካላችሁ ስለዚህ ጉዳይ ብትነግሩኝ ብታስረዱኝ የሰውየውን ሁኔታ ማለት ነው። ምክንያቱም ገና ለዱኒያ ጤነኛ ሆናለሁ ብዬ አኺራዬን እንዳላበላሽ ስለ ሰውየው ሁኔታ ጥንቁልና ነው ወይ የሚሰራ ወይስ ደግሞ ከልምድ የተነሳ የሚያውቀው ነገር ስላለ ነው የሚለውን ነገር የምታውቁት ካላችሁ ብታስረዱ ብትነግሮኝ ኮሜንት ላይ ብታስቀምጡ ልዩ በጣም ደስ ይለኛል። የጀርባ አጥንት የሚሆን ከሆነ ሊያውቀው ይችላል በሚል ማለት ነው፣ ሂጅ እንድታይ። ምክንያቱም እንደነገርኳችሁ ኳችሁ ሽንት ቤት ስወጣ በጣም ይቸገራለሁ። በቃ ይሄ ነው ብዬ መግለጽ የማልችለው በጣም ከባድ ችግር ነው ያለብኝና ይህንን ነገር ተረድታችሁኝ እስኪ ያለውን ሁኔታ የምታውቁ እንድትነግሩኝ ላለሁ። በዚሁ አጋጣሚ የዛሬ ቪዲዮ ይህንን ይመስል ነበር። ላይክ ሸር፣ ሰብስክራይብ ማድረጋችን እንዳትረሱ።